አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ያንተ እንደሆን አድርገኝ፣ ነው ይህን መለመን አለብን። ያንተ ከመሆን ያንተ ካለመሆን አውጣኝ፣ ያንተ ከመሆን እንዳልወጥ አድርገኝ። ካል የእሱ ከሆን ከእሱ ጋር ሁሉ አለ። መለመን ያለብን ሁል ጊዜ የእሱን ፍቅር ነው። እግዚአብሔር እኛ ከምንወደው ማር ይልቅ እሱ የሚመርጥልን እሬት ይሻላል። እሱ ያውቃል በዚያ ሬት ውስጥ ያለውን የማር ወለል ራሱ ነው የሚያውቀ የሚጎዳንን ሬት እኛ እናውቅ። ሰው ያለ ምግብ ስንት ቀን የሚቆየው? አቤት የሳይንሳችሁን ነው ስንት ቀን ነው? ሰባት ቀን። ሌላ ግን የባሰ ነገር ልንገራችሁ፣ የእግዚአብሔርን ውለታ እንድታውቁ ነው። ሳይንስ እንደሚለው ሰው ከሶስት ቀን በላይ እንቅልፍ ቢያጣ ያብዳል ይላል። የግር መልኩ መመለክት፣ ይህን አውቃችሁ ታውቃላችሁ። በእንቅልፍ አሁን እግዚአብሔርን አመስግኖት ያውቃል? እግዚአብሔር ሶስት ቀን እንቅልፍ ቢነሳን አይምሯችን እንደምናጣ ታውቃለህ። ምክንያት ፈልጋችሁ ታረቁ እንጂ ምክንያት ፈልጋችሁ አትጣሉ። ፍጹም ኖር ነው ነገር የሚያልፍ ልቡና ደውላችን ያድለን እግዚአብሔር ይመስገን። ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲህ ታለ የሷ አገልግሎት እዮም ሰባት ዓመት የተጋደለው ተጋ እመቤት የማርያም ሆይ የማህፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማህፀንሽ በረከት እግዚአብሔር ያደረበት። ወደዚች ምስራቅ የማይዞር ማን ነው? ጸሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞር ወደ ልዞር ነው ማለት እመ ብርሃን እንዲሁ አንተ ወንጌል ምን አለ አይንህ ምቀኛ ነው እንዲ ያለ እንዲሁ አይን ምቀኛ ነው ወይ ልጇ ብርሃን ከሆነ እናቱ ደግሞ እም ማለት እናት ነው እመ ብርሃን ማለት የብርሃን እናት ነው እንዲ ያማሃል እመ ብርሃን ማለት ምንድን ነው የሚቸግርህ ልጇ ብርሃን ነኝ አለ እንደወለደችው ደግሞ ነገረው ያው ወንጌል እንዴት እመብርሃን አጥላትም ምቀኝነት እኮ ነው እንዲሁ በማይደረስበት ይቀናል እንዴ ትባሸቃላችሁ እንዴ ጠላት ከፈለጋችሁ፣ ሰይጣን አይደላችሁ አይደል? እሱን አትሰላለፉትም። እንደው ማርያም ምን አረገቻችሁ? ምረት አዝላ በመት ዛሬ አርፎ የሚተኛ ሰው አለ መሰላችሁ? ሰው መንኩሶ አያርፍ። ሰው ዲቁና ያዙ አያርፍ። ሰው እኮ እየቀደሰም ማረፍ አቃት። ሰው እየሰበከም አያርፍ። ሰው መንኖ ማላርፋል ተሾሞም። ወዳጅ ማለት ምን ማለት ነው? ወዳጅ ማለት የሚረዳ ነው እንጂ ድግስ ድግስ ሲሆን እየበጣም ይበላ አይደለም። ወዳጅ ማለት የሚረዳ እስ የሚረዳ በ የሚገነዘብ በእኛ ቦታ ሆኖ የሚታመምልን። ልክ አሁን በቀደም ስል ነበር ጉባኤ ቤት ላይ ስናገር ነበር፣ የገጠር እናቶች ናቸው ጥሩ ምሳሌ ለዚ የገጠር እናቶች እንጀራ እርቦኝ ብላችሁ ሰጣችሁ፣ እንደዚህ ዋርድ ዋርድ ዋርድ ስታረጉን ምኑ እናቴ ርቦት ነው የሚሉት፣ ማለት ነው። ይሄ መረዳት ማለት ይሄ ነው፣ ይሄ ነው መረዳት። አየ እንዴት እንደተራበ ራቡ፣ እንደተሰማ፣ ራብህን እነሱ ራሱ ይሰማቸዋል ማለት ይሰማቸዋል። አሁን የያልህ ራሄ ፈጽሞ እየጠፋ ነው እና ክርስቶስ ይረዳናል ማለት ቁስላችን ያውቅልናል፣ በደንብ አርቆ የሚረዳን የምዕመናን ወዳጅ ያልኳችሁ ለዚህ ነው። ወዳጅ ማለት የልብ የሚረዳ ስለሆነ እግዚአብሔር የሚረዳ ወዳጅ ነው። እውነተኛ ወዳጅ ክርስቶስ ማለት እሱ ነው። ክርስቶስ እውነተኛ ወዳጅ፣ ወንድም፣ እህት፣ እናት፣ አባት ወዳጅ ነው። ሁላችሁ እስቲ የቤታችሁ አይጥ ያለባችሁ እጃችሁን አውጡ። ማምላክ አውጡ፣ አይጥ ያለባችሁ እኔ አውጡ፣ እነግራችሁ። እንዳትዋሽ፣ ሌባ ናችሁ ማለት ነው። እነዚያ ሰዎች እኮ የሁላችሁ አይጥ የመጣባቸው ታቦት ሰርቀው ነው። ወላዲት አምላክን የማይሰርቅ ሰው አይጣ ቤቷ አይመጣም። ሰርቃችኋል፣ በቃ ሌቦች ናችሁ እናንተ አይጥ። እኔ ነግሬያችኋለሁ። አሁን ወደፊት፣ እንግዲህ ወደፊት ከቤታችሁን ያው፣ እንደው ዝክር ተጠርቼ መጥጫ አይጥ ካገኘው ሌባ መሆናችሁን በዚህ አረጋግጬ ሄዳለሁ ማለት። ስለዚህ ከዛሬ ጀምሮ መስረቅ እናቁም። አናቁም በሉ። አንሰርቅም በሉ ስለዚህ ሌባ መሆናችሁ በአይጥ ታውቋል። አይጥ ያለባችሁ ሰዎች ሌባ ናችሁ፣ ውሸታም ናችሁ፣ ቀጣፊ ናችሁ፣ ተንኮለኛ ናችሁ ማለት ነው። አይጡን ያጥፈላችሁ። አይጥ ምንድን ነው ስራዋ? እናንተ ራሳችሁ አይጡ ናችሁ ይሆናል። አይጥ ዝምብላ ያንም መብላት ይውላችሁ። ስጋ በል ሳርበል እና ምንድንበል ነው የሚል ሳይንሱ ሁለበል ይለዋል በሶስት ይከፍለዋል። ስጋ በል በሉ ሳርበል እሺ አንበሳ ምን በል ነው? በሬሳ። አይጥሳ ሁለ በል ይሁለች። ጫቱንም ምኑን የሚቀምሰው አይጥ ነው። ይሄ ሁለ በል ነው። አይጥ ሳይመርጥ የሚበላ ያልተፈቀደለትን የሚበላ አይጥ ስራ የብላ የተቀደሰ ነገር መብላት ትወዳለች። አሁን በገና ቢኖር ቆማምጠው ነው የምታደር ደግሞ ዛሬስ ብላ ብላ ይትነቃችሁ ብላ፣ ቤተክርስቲያን ዕቃ ቤት መግባት ልጀምር አስባለች አሉ ነው። እንግዲህ እቃ ቤትም እየጀማመራት ነው። እነማን ሌባው ነው? እኛ እኛም ሌባሆን ማለት ነው። እንግዲህ ደግሞ መቅደስ ልገባ ነው እንዳትል፣ እግዚአብሔር ይጠብቃት ይሁላችሁ። እኔ እመቤቴ ከልቤ ነው። እኔ ከክርስቲያን ቤት ያይጥ ወጥመድ ባገኝ ውርደት ነው። አቡነ ዘሰማያት ብላችሁ አይጥ ማጥፋት አለባችሁ። እየሰረቅን ነው እንዲ አይጥ ያንጋጋብን ጋራ ከቆረቡ በኋላ በተክሊልም ካልሆነ በቁርባን የሚጋቡም ከሆነ ድንግልና የሌላቸው በቁርባን ካገቡ በኋላ አርባ ቀን የመጾም ግዴታ አለባቸው። ተጽ ትዳር ለምን ገርል ነ ገርል እኮ ነው። ቤተክርስቲያን ውስጥ አምስት አይነት በሽተኛ ነው ያለ። የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች በሽታቸው ምንድን ነው? ዝሙት ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት ጌጥ ማብዛት ማለት ነው። ጌጥ ማብዛት፣ ይሄ ደግሞ የእነሱ በሽታ ነው። አሁን ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እኮ የሚገርም እኮ ነው። እንዲ እንደዚያ ማለት ይሄ ትውዝፍት ይሄ የሴቶች በሽታቸው ነው፣ ደውያቸው ነው። እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩዎች ደግሞ እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ አለባቸው። ሰይጣን እያስተባበረ አድርጎ እንደሚያጠፋና እያጩት ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድን ነው? ትቢት ነው። እኛ እኮ እኛ ያሰርነውን መንግስት አይፈታው ይላል። ይፈታል ይፈታዋል ወይ አይፈታውም? እኛ የፈታነውስ መንግስት የፈታነውንስ መንግስት ማሰር ይችላል አይችልም? እግዚአብሔር ይፍታ ካልኩት፣ ና ወይን ቤት ግባ ቢለው እግሩን ነው የሚያስረው። ነፍሱን ማሰር አይችልም፣ እግዚአብሔር ይፍታ ካልኩት። ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላሉ፣ ይላል። ትርጓሜው እኮ ነው እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚያስል ስለ እግዚአብሔር የሚናገር። ስልጣናችን ምጡቅ ይላል። ተወዳዳሪ የሌለው ማለት ነው። ባላንጣም አይነሳበት። የምርጫ ጊዜ ምናምን የለም። ክህነት ከያዝከው ይቀጥላል። እንዲህ ያሉ ይታበያሉ። በሽተኛ ይሄ በሽታ ነው። ጥሩ ነው እያልኩ አይደል? በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድን ነው? ስስት ነው። ስስት ማለት ምንድን ነው? መነኮሴ ዝም ብሎ ያየውን እቃ ሁሉ ስጡኝ ማለት ለምን ይመስላችኋል? ስለሌለው ስለሌለው እና መጽሐፈ መነኮሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘድ ያየውን እቃ ምን ትላለህ? ስጡኝ ትላለህ ይላል። በቃ ጾሩ ነው ብኛል ይላል። ታና ጾሩ ነው ብኛል። የራሱ ዳዊት እያለው ጥሩ ና የደጎሰች የተደጎሰች የሌላ ካየ እሷ እንዳው ስጠኝ ይላል። ጾር ነው ይሄ ማለት ነው። ለምን ይሳሳሉ ሲባል በፈለጉት ጊዜ ምን አይሉትም፣ አያገኙትም። በፈለጉ ጊዜ ስለማያገኙ ሲያዩት ይሳሳሉ ነው። ፈተናቸው ነው። ኑባች ፈተናቸው ነው። ምግብም ቢሆን እንደዚው ዲያርጎ ግጥም ውሎ መነኩሴ አንድ ጊዜ ነው የሚበላ ሲበላ ግን ያው ይበላ ይችላል። እና ሲበላ ከውስጥ የሆነች አራዊት፣ ይቅርታ አድርጉልኝ፣ ሲጥ አለች አሉ። ውሎ እየበላ ነው ሲለፋ ውሎ ሲቆፍሩ ሲጥ አይ፣ እንግዲህ ከዋለ መነኩሴ ገብቶ ጭጭ ማንጭጭ የለም አሉን የሚባለው አይደለም። እና ችግር ነው። ችግር ነው። ምግቡ አይሻሻል፣ አይለወጥ፣ ወጡ አይጣፍጥ፣ ከእነዚያውም አንድ ጊዜ ነው የሚገኝ። እንደዚያ ነው የፍቅር ለክርስቶስ ፍቅር የሚታይ የሚሰጥ ምልክት ነው። ምንኩስ ለክርስቶስ ፍቅር ነው፣ እንዲህ የሚደረገው ክርስቶስን በአንድ ልብ ለመከተል ነው እና ይሄ ይሄ ችግር አለ። አሁን ብዙ ጊዜ የከተማ ብዙ ነገር እንዳላወጋ ነው እንጂ ቄሱ መነኩሴም ቢሆን አስር ሰሃን እንጀራ እያለ የንስሐ ልጆቹ እዚያው ይሻግታታል። ለሰው አይሰጣት አይሰጠውም፣ ማለት እዚያው ይሻግ ሊሆን ይችላል ነው፣ አላየውም። እሺ ሊሆን ይችላል ነው፣ አላየውም። ስገምት ግን ሊሆን ይችላል ብዬ አስባለሁ። እንደ ነው ችግር ሳይገጥም አይቀርም ነው። እና ስስት አንዱ ፈተና ነው፣ በሽታ ነው። ልብላ ልብላ ማሰኘት ማለት እሺ፣ የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ ነው። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከራሱ ስር የሆነች ብር አለች የሚተኛባት ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው፣ ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት። የድሮዎችን ብታዩቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። እንደዚያ ያደርጉታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም እንዴ? ገንዘብ ይሄ አምስቱ ምናችን ነው? ንገሩት እንጂ በሽታችን ነው። አምስቱ በሽታችን ነው። እነዚህን አምስቱን በሽታዎቻችን የምንፈወስባት የምሕረት ቤት ማን በአምስቱን በሽታዎችን በቤተ ክርስቲያን ጭፈራ ቤት ደስታ ድር የት እየሄድኩ ነው ብሎ መጠ ይገባል። ስከር ስከር ሲል ወዴት እየሄድኩ ነው? ይሄ መንገዴ ከእግዚአብሔር አገር ያደርሰኛል? ከሲኦል አገር መግደል የት ያደርሳል? ሲኦል። ሰውን ማባላት የት ያደርሳል? ሲኦል። መቀማት የት ያደርሳል? ሲኦል። ዝሙት የት ያደርሳል? በእሳት ያነዳል። ግብረ ሰዶም ይፈቀድ ይፈቀድ ይፈቀድ የት ያደርሳል? የሰዶም ሰዎችን ያለ ዘር አስቀራቸው፣ በሳት አነደዳቸው። በኖ ዘመን የነበሩትን በንፍር ውሃ አጠፋ። ሴቶች ሰውን መግዛት ከፈለጉ በደስታ ስሜትህን ያጥሩንና ደስ ደስ የሚልህን ነገር እየሰሩ ወዳህ ይሁን አይሁን እግዚአብሔር ነው የሚያውቀው። ብቻ ግን አንተን መግዛት ከፈለገች ደስ የሚልህን ነገር እየፈለገች ትሰራለች። ማስከፋት ደግሞ ሌላ መግዣ ከፈለጉ ደግሞ ይሄ

የመምህር ጅል ምንድነው? የሚባላል በዚህ በዘመናዊ ትምህርት ጠባዩን ክላስ ገብቶ ለተማሪዎች የሚናገር ነው። ተማሪዎች የሚስቅ ተማሪ አልወድም ካለ ዘ ይስቅ አሉ ማናደድ በፈለጉ በፈለጉ ና ሁልጊዜም የምነግራችሁ ነገር አንዱ በአንዱ ሲስቅ ጀንበር ጥልቅ ይላል ያገሬ ገበሬ። ማናችንም በማናችንም ለመሳቅ እድል የለንም። ሁላችንም ክርስቶስ ነውር ሰውሮልን ነው ዜ ቆም ነው ሁላችንም ቢሆን ያንተ እንደተሸፈነልህ የሌላው ሲሰወር መበሳጨት የለብህም። ስለዚህ እግዚአብሔር ነውር ሰውሮ ያኖረናል፣ የምናፍርበትን ነገር አያጋልጥም። እንዲህ አለ የልብ ወዳጅ ይሏችኋል ክርስቶስ ነው። ስንት ጉዳችን ሸፍኖ ሰው መስለን እንድንቆም። ሴቶች ሰውን መግዛት ከፈለጉ በደስታ ስሜትህን ያጡንና ደስ ደስ የሚልህን ነገር ይሰ ወዳ ሆን አይሆን እግዚአብሔር ነው የሚያውቅ ብቻ ግን አንተን መግዛት ከፈለገች ደስ የሚልህን ነገር እየፈለገች ትሰራለች። ማስከፋት ደግሞ ሌላ መግዣ ከፈለጉ ደግሞ ይሄ የሚያናድድህን ነገር ትመዘግብና ሁልጊዜ ባበሸቃት ባበሸቃት ገር የሚያበሽቅን ነገር ታደረጋለች። ያችን ታደረጋታለች። እኔ አንቺ ሴትዮ እንደዚህ እንዳታደረጊ ውርድ ከራሴ ይህን ከደገምሽው እንጣላለን ካል ታረጋታለች። ያችን ነገርካት ማለት ነው ነገርካለ የሚያናድደኝ ይሄ ነው ብለ መረጃ ወጣ ይሄ ጅልነትህን ይሄን እንድታረጁ አፈር ሰውን ማለት ነው። ይሄ ትርጉም ትጃጅ አላላችሁ እ የመምህር ጅል ምንድነው የሚባላል? በዚህ በዘመናዊ ትምህርት ጠባይውን ክላስ ገብቶ ለተማሪዎች የሚናገር ነው። ተማሪዎች፣ እኔ የሚስቅ ተማሪ አልወድም ካለ እዚያ ይስቃሉ። ማናደድ የጨካኞችን በሰው ደም ደሃ ስለቅሰው ቤት የሚሰሩትን ደሃ የደም እንባ እያለቀሰ እንጀራ የሚበሉትን በደሃ እንጀራ የሚያበስሉት ሹመት የሚያካብቱትን ልባቸውን ይክፈትልን። ደሃ እየነጠቁ እየወሰዱ እውነቴን እኮንም ነግራችሁ አንገት ክል ቁረጥ፣ እግርህ ልቁረጥ እያሉ እያስጨነቁ አግተው የደሃ ገንዘብ የሚወስዱትን ልባቸውን ይክፈትልን። የድሃ ጩኸት የማይሰሙ ባለስልጣናትን እግዚአብሔር ልባቸውን ይክፈትልን። ሰማይ የከፈተ አምላክ የምዕመናንን ጩኸት የማይሰማ ጆሮ ያለው የቤተ ክህነት ሰው ካለ ጆሮውን ይክፈትልን። አሜን አትሉ። ተነግሮ የማይሰማውን ዘረኛ የኢትዮጵያ ሕዝብ ውስጥ ያለ ካለ ለሁሉም የኢትዮጵያ ሕዝብ እግዚአብሔርን የቸርነት በር ይክፈትልን። እሚራራ ልብ ይስጠን። የጨካኞችን ልባቸውን እንደው እንዳለቱ ይሰንጥቀው ማለት በጎ ነገር እንዲገባበት ማለት ነው። ይሰንጥቋቸው ይዋል እያልኩ ስላቸው እንደ እንዳለቱ ያልኩ ለመስላችሁ፣ የክርስቶስ ደም የማያሸንፈው የለምና ደሙ ጠብ ሲልበት ፈለግሰ ይሰጥቃ ለምድር እንዳለ የእሱን ደም መሸከም አቅቶት አለቱ ተሰንጥቋል። ሊቁ ቅዱስ ዮሐንስ አፈወርቅ ይላል፣ እንዲው አለት በክርስቶስ ደም ሲሰነጠቅ የአይሁድ ልብ ግን እንደተዘጋዋለ ይላል። እንደዚህ አንደው እንዳለቱን እንደሰነጠቀ ዓለት የሆነው ልባችንም ቢሆን በዚህ በጥምቀቱ መስኮት የሌለውን ሰማይ የከፈተ መድኃኒዓለም መስኮት ያጣውን ልባችን። አንድ ጊዜ ምን ተደረገ መሰላችሁ? ሰው ነው የነገረኝ፣ ስብሰባ ላይ ስብሰባው ሰለቸው አሉ። ተማሪ እኮ ይለኛ ነው ያስኮላ ተማሪ ነው። ስብሰባው ሲሰለቸው አላበቃ ሲል ምን እናድርግ አላሉ? ዝም ብለን እናጨብጭባል። ከዚያ በኋላ ስለዚህ ጨብጨብጨብጨብ፣ ምክንያቱም ጨብጨብጨብጨብ፣ ከዚህ የተነሳ ጨብጨብጨብጨብ። ተፈታ ስብሰባው ማለት ነው። እንግዲህ በእያንዳንዱ ንግግር ካጨበጨበ መጨበር የትኛው እንዳጨበጨበ ደግሞ አታውቀውም። ወረቀት ጽፈው ጽፈው ጽፈው ጽፈው ለካ እነሱ ተነጋግረው ጨርሰዋል። ስብሰባውን የሚመራው ሰውዬ እና ሲል ማጨብጨብ፣ ምክንያቱም ሲል ማጨብጨብ። ሰዎችን አንድ መግዛት የሚቻለው ስሜታቸውን በማጥናት ነው። የሚባሉት ግን ተንኮል እያስተማርኳችሁ ግን እንዳይሆን፣ ክርስቲያን እንደዚህ ማድረግ አይፈቀድም። ብዙ ጊዜ ለማስተማሪያ የሚመጡ ምሳሌዎችን ሰው እንዳለ ይወሰዳቸዋል ይባላል፣ ነውር ነው። ስለዚህ ለምንድን ያመጣውት የሰው ልጅ የሚጨነቀው ስለምኑ ነው ነው ስለ ክብሩ ነው ነው። ስለዚህ ክብር ወዳጅ ስለሆነ ስሜቱን አጥንተ በስሜቱ ማናደድ ትችላለህ፣ ማስደሰት ትችላለህ። አሁን ዲያቆናቱም እንደዚህ ነው የሚያደርጉት። ከተማ ላይ ያሉ ዲያቆናት አለቃውን ማናደድ ከፈለጉ እንደዚህ ስሜቱ ነው የሚጠቀሙት። ሴትና ቄስ አንድ ነው አካሄዱ፣ በአጠቃላይ ማለት ነው። ማብሸቅ ከፈለገ ለምሳሌ አለቃው ዲያቆናት ሳይሳለሙ ሲቀሩ የሚበሽቀው ከሆነ አይሳለም ያጠናል መጀመሪያ ቆይ ሳይሳለም ይበነደዋል አይነደውም ይላል ከዚ ያልተናደደው ያልተሳለመው እንዲያውቆን ሲቆጥር ካየው እሱ ዝም ይላል እሱ ሲመጣ የማይነሳ ሰው የሚያናድደው ከሆነ ቁጭላል መድሃኒቱ ግን መሆን የነበረበት አላየውም ሳይሳለም ሲቀር እንዴት ነህ ማለት ሳይነሳም ሲቀር ደህና ነህ ማለት የሚያረገው ተንኮል ያልቅበታል ማለት ስለዚህ አንድ ሰው ለስሜት አለመገዛት የሚባል ይሄ ሰዎች ስሜታችን እያጠኑ ይገዙና፣ ለክብር ተጨናቂ እንደሆነ እና እንደዚያ ስለሆነ የሰዎችን ክብር መጠበቅ አለብን ነው። ክርስቶስ በጣም የሚያስደንቀን ያለንን ክብር ሳይሆን የሌለንን ክብር ሳይቀር ይጠብቃል። ሴቶችም ምንድን ነው መታዘዝ። ደረቅ ሴት የሚባል አለ። አሁን ይህ በጣም ነው። ወንዶችም ሚስቶቻችሁን ተረሳላቸው፣ አታጫውቷቸው። እናቶቻችን እኮ ክብራቸው ባይበሉም ባላቸው ቁጭ ብሎ ማይድ ማክበር ማቅረብ ነው፣ ደስ ይላቸዋል። እና እሱ በሜዳው በልቶ ሲመጣ ይከፋታል። ሴቱ ደግሞ ደረቅ ናቸው፣ አትታዘዙ። ደረቅ ሴት እና ኃጢአተኛ ሰው አንድ ናቸው ይላል። ትርጓሜያቸው ደረቅ ሴት ወንዶ እስኪንካኝ አንተም ወንድ ተብለ ሱሪውን ለብሰስተ አቅም እንዳለው ሰው ማለት ታገሱ። ይሄን መጠራጠራችሁን ማናት የደወለለችል ማለታችሁን ማቆም አለባችሁ ማለት። ሰው ሲያምኑት ነው እንጂ ሲጠረጥሩት አይወድም። ያጠረጠሩት ምን ታመጫለች ብሎ ችግር ይፈጥራል ማለት ነው። እና እንደዚያ ነው። ደግሞ ሴቶችም ጌጥ ደግሞ አጊጡ። እውነቴን ነው ሞኛቱ። አሁን ዮሐንስ አፈወርቅ ይላል ሲራክም ይላል ፀሐይ፣ በሰማያዋ እንደምታበራ የሴት ጌጧ በቤቷ ውስጥ ለባሏ ነው ይላል። ሴቷ አሁን ተጃጅሏል። ልቅሶና ገበያ ሴት ሸር ብሎ ይወጣና አቤት ግፋፎ ነው የሚለብሱት። አይደረግም እንደዚያ ማለት ነው። ለምን እንደዚያ ታደረጋላችሁ? ባሎቻችሁን ጠብቃችሁ አትዙ። ይህ መጽሐፍ የተናገረው ነው በእውነቱ ማለት ነው። ስለዚህ ያ ከሆነ ሚስቶቻችሁ ባሎቻችሁ ቤታቸው ቁጭ አርፈው ማለት ነው። ይሄን ማድረግ ማብላት፣ ግንባረን አለመቋጠር መቋጠር ነው ማለት፣ ፊታ ቋጣራ ግንባረ ሸካራ አትሁን ነው የሚለው መጽሐፉ ማለት። ወንድ ልጅ የሚፈልገው ልዝብ ንግግር ነው ማለት፣ ደረቃቱ ነገር ዝምብላችሁ መመለስ ላይ ከላይ ከላይ ከላይ ከላይ ከነዝናዛ ሴት ጋር ከምትኖር ከአራት ነብር ጋር ብትኖር ይሻላል ይላል ሲራክ። ይህ በእውነቱ ነውር ነው ማለት ጨቅጫቃ። ቀኑ ቀኑ ባይመሽ የሚወድ ዝናብ ባይጥል የሚወድ ማን ይመስላችኋል? ቀኑ ባይመሽ የሚወድ ነዝናዛ ሚስት ያለችው ነው። ዝናብ ባይጥል የሚወድ የሚያፈስ ቤት ያለው ሰው። ስለዚህ እንደዚህ ስለሆነ የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል ብለታ ዓርብ እንደተሸከመ ይቆጠርለታል ይላል። ሲሰደብ ዝም ያለ ሰው። መጀመሪያ ባል በሚስቱ የሚቀና ለምንድን ነው? ስለሚወዳት እኮ። ሌላ እኮ አይደለም የሚቀናበት ምክንያት፣ ማጣት ስለማይፈልግ ነው። ክርስቶስ ለእኛ የሚቀና ስለሚወደድ ነው። በጣም እኛ እግዚአብሔር የሚቀናልን ቤቶች እንደሆናችሁ ታውቃላችሁ። እናንተ ለራሳችሁ እንዲህ ያለ ገምታላችሁ። ይሄ ጻድቁ ቅዱሱ ሰማይቱ እነ ቅዱስ ቂርቆስ እንደዚህ አይደለም። ይሄ ወንበዴው፣ ሌባው፣ ዘማዊው ክርስቶስ የሚቀናለት ቤት ነው። ይቀናለታል። እሱ ያን ቤት ዶሜኒክ አቡነ ገብረመንፈስ ቅዱስ ባህር ተወሩረው እንዲገቡ ያደረጋቸው ምንድን ነው? ተራራው ላይ ቆሙና ዝቋላ ተራራ ላይ ሆነው የኢትዮጵያን ህዝብ ኃጢአት አዩ። አይደለም ጌታ የኢየሱስ ክርስቶስ ደምህን የከፈልክለትን ህዝብ አውሬ የበላው ብለው ነበር። ባህር ውስጥ ተወሩረው የገቡት ቀናት ነው ይሄ እና እንኳንስ ባለቤቱ ደም የከፈለበት ባለቤት ቅዱሳን እንኳን እንዲህ ይቀናሉ እና ክርስቲያን እግዚአብሔር የሚቀናለት ሰውነት ያለው ነው። እንዲህ ያለ ክብር አለን እና ታዲያ እንግዲህ ኢየሩሳሌም እንል ስላችሁ በሦስተኛው ሳምንት ምንድን ነው የክርስቶስ መቅደስ ሁነን እንሰራ ነው። የክርስቶስ መቅደስ እግዚአብሔርን አናስቀናው ነው አናስቀናው ታው እኔ እስማአነ ቀናዮ መስተበቅል እኔ ቀናተኛ አምላክለኝ አታስቀኑኝ ይላል እግዚአብሔር። እንዲው ሁልጊዜ ባልን ማስቀናት ሴትነት አይደለም። ክርስቶስን ያህል ሙሽራችንን ኃጢአት እየሰራን እሱ ለፍቅር ቢቀናልን ግን በማት እንዲቀናብን ማድረግ አይገባም። ጌታችን ኢየሱስ ክርስቶስ በዚህ መጠን ይወደናል። የወደድና አምላክ ልቡን በልቡናችን ይሳልብን ፍቅሩን ያጽናልን። መጨረሻችን አሳምሮ እንስሳት የወረረውን ሰውነታችን የእሱ መቅደስ ለማድረግ ያብቃን። ይቆየን። ስብሐት ለእግዚአብሔር። ምስጢራት ናቸው ብለው ተርጉመዋል። አምስቱ አዕማደ ምስጢራት ምስጢረ ስላሴ በስላሴ ማመን፣ በጌታ ሰው መሆን ማመን፣ በጥምቀት ማመን፣ በቁርባን ማመን እና በትንሣኤ ዘጉባኤ ማመን። አምስቱ መመላለሻዎች በዚያ የሄደ ምህረት ማግኘቱ ደግሞ ምንድን ነው? በነዚህ አምስት ምሰሶዎች ያመነ የክርስቶስን ምህረት ያገኛል ነው። አምስቱ በሽተኞች ምንድን ናቸው? ብለው ነው የእኛ ሊቃውንት የተረጎሙት። እዚያ ዙሪያውን የተኙት እነማን ናቸው? ወንዶች፣ እሽ፣ ቀጥሉ እንጂ፣ ሴቶች፣ እሽ፣ ከዛ ካህናት፣ እሽ፣ መነኮሳትና አረጋውያን። አምስቱ በሽተኞች አምስቱ ጾታ ምዕመናን ይባላሉ። ጾታ ምዕመናን፣ ጾታ ማለት በግዕዝ ምንድን ነው? ክፍል ማለት ጾታ ምዕመናን